ሚሊዮነር ሆናችሁ ህዝብን ሚሊዮነር ለማድረግ ዋጋ ብትከፍሉ ገንዘባችሁን ብነሰንሱት መታደልኮ ነው። በነገራችን ላይ አይደለ እንዴ? በ50 ሺህ በ70 ሺህ ውስኪ እኮ ከፍተው የሚራጩ አሉ እኮ። ይህን ገንዘብ በማይክሮ ሰከንድ የሚጨርሱት አሉ። ያሉም ቤታቸውን ዘግተው ደስታቸውን ብቻ ለራሳቸው ያደረጉ በረከቱ የተከለከላቸው ጭንቅላቱ የተዘጋባቸው ሀብት ማለት ትንቢቱ መጽሐፍ ቅዱሱ እየተናገረ የተነበየባቸው ሀብት ወደ ሲኦል የሚወስዳቸው ወይም ትውልድን የሚያጠፉበት ወይም የሚያቅራሩ የሚተብጡበት፣ አሉ የሉም? ከዚያ ይሸውረን። መጀመሪያ ለመስጠት መታደል ይጠይቃል። ስትባረክ ነው የምትሰጠው። ያረዛ እኮ ብዙ የታሰረ አለ፣ ሳይበላው የሞተ ልክ በሞተ ማግስት ልጆቹ በውርስ የሚዋጉበት እኮ አለ። ገብታችኋል? ስትታደል ግን ከተረፈ መስጠት ነው ያለብህ። የምትሰጠው ግን እየወሰርግ ውስኪ እየከፈተ አንድ ዝነኛን ሰው እየሸለመ ቆንጆን ዱባይ ዱባይና አሜሪካ እየወሰድክ አይደለም።